በክልሉ ሲካሄድ የቆየውን የምክክር ሂደት አስመልክቶ የኢትዮጵያ ሀገራዊ ምክክር ኮሚሽን መግለጫ ሰጥቷል። ከ263 ወረዳዎች የተወጣጡ 4500 ተወካዮች የተሳተፉበት የሀገራዊ ምክክር ሂደት ውጤታማና ጠንካራ ሀሳቦች የተነሱበት እንደነበር በመግለጫው ተጠቁሟል። ከቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ሲካሄድ ቆይቷል እና የተሳታፊዎች ዲሲፕሊን ኃይል ዲሲፕሊን የሆነ ማህበረሰብ ነው እዚ ያለው እና ያለምንም ችግር ነው የተጠናቀቀው። ከ263 ወረዳዎች የመጡ 110 ማህበረሰብ ክፍሎች ተወካዮች ወደ 4500 በላይ የሚሆኑት ከ9 እስከ 12 አባላት የሚገኙበት ቡድን ሰርተው ምክክር ሲያካሂዱ ነበር፣ ግልጽነት የሰፈነበት ውይይት ሲያካሂዱ እንደነበረ ምን ያህል ለሀገራቸው እንደሚያስቡ ጠንካራ አጀንዳዎችን ያነሱ እንደነበር አይታችኋል። ይሄ ሂደት አሳታፊ ነበር፣ አካታች ነበር፣ ግልጽነት የተሞላበት ነበር፣ በነፃነት የተካሄደ ነበር። የተወካይ መረጣም በተሳካም ተከናውኗል። ነገር ግን ትልቁ ስራ አልተሰራም፣ ተጀመረ እንጂ ያም በመሰረታዊ እርከን ደረጃ የዲሞክራሲ ግንባታ የዲሞክራሲ ባህል ግንባታ መደማመጡ መከባበሩ የአንዱ ቁስል ለሌላው ያን ሼር ያደረጉ እየተከባበሩ አንዱ ሌላውን እያከበረ እነዚህ አብሮ የመመካከር የመኖር ያ ህይወት ረጅም ጊዜ የሚወስድ ስለሆነ ያ የባህል ግንባታው የሁላችን የቤት ስራ ነው የሚሆነው። በባህር ዳር ከተማ ሲካሄድ የቆየው የአማራ ክልል የአጀንዳ ማሰባሰቢያ ምክክር መድረክ ያለአንዳች የጸጥታ ችግር መከናወኑ የተገለጸ ሲሆን በምክክር ሂደቱ የሚቀርቡ ሀሳቦች በዋና የሀገራዊ ምክክር ሂደት ላይ የሚቀርቡ መሆናቸው ተነስቷል። እያንዳንዱ ሀሳብ የሚጣል ሀሳብ የለም የሚባል ፕሮሴስ ነው እኛ ጋር ያለን አንድ የሚጣል ነገር የለም። በሙሉ ተሰብስቦ ምናልባት መሰረታዊ ጥያቄዎችን እጅግ መሰረታዊ የሆኑ ጥያቄዎችን ላይ የማያተኩር ከሆነ በክልላዊ የሚሆን ከሆነ በክልልም ደረጃ የሚፈታበት መንገድ ምናልባትም ደግሞ አንዳንዶቹ አሁናዊ ወይም ወደፊት ወይም በፊት ከነበሩ ታሪክ ጋር ከትርክ የተያዘ ከሆነ እንደ ትርክቱ እንደየ ፈርጅ ፈርጁ ተያይዞ አንድ ላይ ተጠናቅሮ ይመለሳል እንጂ አንድም ወደ ኋላ የሚመለስ የሚቀር ጥያቄ አይኖርም። እዛ ቃል የምንገባው ነገር። ሌላው እነዚህ ጥያቄዎች መፈጸማቸውን ሀገራዊ ምክክር ይከታተላል፣ ኮሚሽኑ ዋናው ስራው ስለሆነ። ከነገ ጀመሮ እስከሚያዝያ አራት ድረስ የባለድርሻ አካላት የምክክር ሂደት የሚቀጥል ይሆናል።